ባልና ሚስቶች ብዙን ጊዜ ባልና ሚስት ሚስት ሲባል ጭቅጭቅ ትዝ ይላቸዋል ብዙ ሰዎች አል ሚጣ ምናምን ባል ሲባል የሆነ ሄዴክ የሆነ ነገር ለሚስት ሲያስረግዛት ወይም ደግሞ ቤት ስታጸዳ ምናምን እቃ ስታጥብ ይታያታል አይደል ያ እንዳይሆን እነዚህ አይነት ነገሮች አእምሯችሁን ተቆጣጥረው እንዳይዟችሁ የአልጋ ላይ የፍቅር ጨዋታ ወይም የግብረ ስጋ ግንኙነት በጣም ባልተራራቀ ኢንተርቫል ቶሎ ቶሎ ሴክስ ማድረግ ነፃ የሆነ ስሜት ወይም ደስተኛ እንድትሆኑ እነዚህ ሆርሞኖች ተመርተው ጭንቀት ከአእምሯች ውስጥ እንዲጠፋ ይረዳችኋል ማለት ነው። ሴክስ እንግዲህ ሴክስ አንዱ ጥቅም ነው። ይሄ ከመውለድ ደስታና እርካታን ከማግኘት ባሻገር አንዱ ጥቅም አንዱ ጥቅም ምንድን ነው? እንትን ነው ማለት ነው ጭንቀትን ማስወገድ ማለት ነው ሁለተኛው ጥቅም ደግሞ እንቅልፍን የእንቅልፍ ማጣትን ያሻሽላል አሁን አንዳንድ ሰዎች በተፈጥሮ ማለት ነው በተለያየ ሀሳብ ምናምን ምክንያት ምን ይሆናል መሰላችሁ እንቅልፍ እንዳይኖራቸው ይሆናል ገባችሁ እንቅልፍ እንዳይኖር ይሆናል ማለት ነው እንቅልፍ እንቅልፍ እንቅልፍ ማጣት ችግር ይከሰትባቸዋል። በከፍተኛ ደረጃ የእንቅልፍ ማጣት ችግር ይከሰታል ማለት ነው። ያን የእንቅልፍ ማጣት ችግር ምን ያስወግድልናል? ለባለትዳሮች አሁን ሚስት አንዱ መተኛት ወይም ደግሞ ቁጭ ብለው ማምሸት ምናምን የእንቅልፍ ማጣት በጊዜ እንቅልፍ እንዳይኖራቸው ከሚከለክለው አንዱ ያንን ችግር በምን ማስተካከል ይቻላል? ሴክስ ባልና ሚስቶች በአግባቡ በጣም ፍሪኩዌንሲውን የጠበቀ ይሄ ሴክስ የሚደረግበት ቀናቶችን ማቀራረብ በጣም ያለማራራቅ በስራ ምክንያት ደክሞኛል ምናምን ብሎ ያለመተው